ስጋ ማለት ካናዳ የጠዋት አምስተኛ ዓመታችን እያከበርን ነው። ከከፈትን አምስተኛ ዓመት ሆነን። ሰላም፣ እንዴት ናችሁ? ዛሬ ያለነው አራት ኪሎ ስጋ ቤት። አራት ኪሎ ስጋ ቤት መስቀልን እና አምስተኛ ዓመታቸውን ምክንያት በማድረግ የነፃ ክትፎ ግብዣ ሲያደርጉ ውሏል። እንግዲህ ማስታወቂያን ያየ ነው። ከአስራ አንድ ሰዓት እስከ አንድ ሰዓት ድረስ ነፃ የክትፎ ግብዣ አምስተኛ ዓመታችን በተመለከተ ሁላችሁም ተጋብዛችኋል የሚል ማስታወቂያ የተነበረ መጣን፣ ግን ሌት ነው የመጣ ነው። ከመጣን አይቀር ብለን ግን አራት ኪሎ እንድናሳያችሁ፣ አራት ኪሎ እንድናስጎበኛችሁ፣ የአራት ኪሎ አምስት ዓመት በዓልን በተመለከተ ደግሞ ውስጡ አራት ኪሎ ምን ይመስላል የሚለውን እስኪ ገብተን አንዳንድ ነገሮች ከእናንተ ጋር እናያለን። አራት ኪሎ ስትመጡ የማታገኙት ነገር የለም። ከእያንዳንዱ ከሀገር ቤት የማይመጣ ቀመም አቀመም፣ በርበሬው፣ ሽሮ፣ ሚጥሚጣው እናንተ ቁጠሩት፣ ምስር ሳይቀር ማለት ነው። አንቺ እንኳን አደረሰሽ። እንኳን አብሮ አደረሰን። እንኳን አደረሰሽ። ዛሬ መስቀል ነው። በዚህ ላይ ደግሞ ስፔሻል ዴይ ነው። ለእናንተ አምስተኛ አመታችሁን ታከብራላችሁ። አዎ ዛሬ ወጣት አምስተኛ አመታችሁን እያከበርን ነው። ከከፈተና አምስተኛ አመት ሆነን በጣም ደስ ይላል። ዛሬ እንግዲህ እኛ አምልጦ እንጂ በጣም ያማረ በጣም ብዙ ሰው ነበረ ከጥቆ ቆጮ ብዙ ነገር ነው ያመለጠን እና ተመልካቾቻችን ዛሬ አምስተኛ መታቸውን አራት ኪሎች በማስመልከት ልዩ ፕሮግራም ነበራቸው። ፋንትሽ የቤቱ ድምቀት ይሏታል። የአራት ኪሎ የቤቱ ድምቀት ማለት ፋንትሽ ነች። እውነት ፋንትሽ አራት ኪሎ መጥተን ይላል ብዙ ጊዜ ቤተሰብ ነን እንደ ቤተሰብ ነው የሚያደርጉት አዲስ ሰውም መቶ እና ያ ነገር እንዴት ነው የእናንተ መስተንግዶ ነው ወይስ የተለየ ነገር አላችሁ ብዙ ሰው የሚወደው ምክንያቱ ምንድን ነው ያው የተለየ ነገር የለም በባህላችን ሰው ሲመጣ በፈገግታ መቀበል አለብሽ አይደል እንደ አንድ ሰው ቤት ስትሄጂ በደስታ ካልተቀበልሽው ምን ያህል እንዴት ቅር እንደሚሉሽ ስለ እዛ እኛ ሰው የመጣውን ሁሉ በደስታ በፍቅር በቤተሰብ ነው የምንቀበል ነጋዴ ቤቱ አያከብርም በአልን አይደል አሁን ቤትሽ አክብረሽ ታውቂያለሽ በአልን እሱ ከተከፈተ አምስት ሰዓት ላይ ይወጣሉ። አዘጋጅቼ ሲያበስ እሱ ደግሞ ይመጣ አብረን እናከብራለን። አዎ ከአምስት ወደ ማታ ማለት ያው ሰው ማታ ላይ ብዙ ሰው አክብሮ አምስት ሰዓት ላይ ስድስት ሰዓት ላይ ብዙ ሰው አይመጣም። ከዛ በኋላ እኛ ሰው እናስተናግረን ጨርሰን ወደ ቤታችን ወገን ደግሞ ባለችን ሰዓት ላይ እናከብራለን። ሚያገኛለ አገራችን የምንጠቀማቸው እያንዳንዶቹ ነገር እዚህ አሉ። ምንም የሌለ ነገር የለም። እንጀራ እንኳን ፍሬሽ እንጀራ፣ ቀጥታ ቶሮንቶ በየቀኑ ፍላይት ስላለ በቀን በቀን እንጀራ ይገባልና ቀጥታ ከኢትዮጵያ ፍሬሽ የሚገባ በየቀኑ የሚገቡ እንጀራዎች ናቸው ያሉ። ይሄ የምታዩት እንግዲህ ሙሉ አበሻ እንጀራ ያለ፣ እዚህ ጋ መና መና እንጀራ አለ። በሁለት አይነት ሳይዝ ነው የሚታሸገው። ኢትዮግሪን የሀገር ቤት እንጀራ የሚላለ ሌላ ደግሞ ጤና እንጀራ ጤና እንጀራ እንግዲህ አዲስ የሚገባ ነው። ብዙ ጊዜ ወደ አሜሪካን የሚታሸግ እንጀራ ነበረ። አሁን ግን ጤና እንጀራን ወደዚህ ወደ ቶሮንቶ በየሳምንቱ ይገባል። ፍሬሽ የሆነ እንጀራ ከኢትዮጵያ በጣም ቆንጆ እንጀራ ነው። በጣም አሁን ቶሮንቶ ላይ ተወዳጅነትን ያመጣው ብዙ ሰዎች የሚፈልጉት የእኛ እንጀራ ደግሞ ጤና እንጀራ ይባላል። ተመልካቾች እንግዲህ ቅድም የቤቷን ድምቀት ፓንቲሽን ስናወራ ነበር። አሁን ደግሞ በመስተንግዶ አንደኛ የሆነውን አራት ኪሎ መታችሁ። ሁላችሁም ስቃችሁ ፈገግ ብላችሁ ምንም ቢደክመው እንኳን መስተንግዶ ልዩ ነው። የመንጌ መንጌ እንኳን አደረሰ እንኳን አብሮ አደረሰን በዓል። እንዴት ነው እንግዲህ፣ ዛሬ ልዩ ፕሮግራም ነው። አምስት ዓመታችሁ ነው፣ መስቀል ነው። ጥሩ ግብዣ ነበር፣ ያውም ነፃ የምሳ ግብዣ። አዎ ዛሬ አምስተኛ ዓመታችንን ሞልተናል። እግዚአብሔር ይመስገን። በጣም ጥሩ ነው። ያለፉትን አምስት ዓመታት ከእናንተ ከውድ ደንበኞቻችን ጋር አብረን ተጉዘናል። አምስቱ ዓመታቶች ትልቅ የስኬት ጊዜ ነበረ። የሚቀጥሉት ደግሞ ስኬታማ እንደሚሆኑ ተስፋ አደርጋለሁ። ከእግዚአብሔር ጋር እንኳን አደረሳችሁ እንኳን አብሮ ያደረሰ መንገድ ሁሉ ጊዜ ከስተመሮች ምን ይላሉ የፈለገ ቢዚ ቢሆን ግርግር ቢሆን ቢደክመ ጨዋታ እና ፈገግታ ሳቅ አንተ ጋር አይጠፋም ይባላል ይሄ ኢነርጂ ኬት ነው የመጣው ይሄ ኢነርጂ ስራዬን ስለምወደው ስራሽን ስትወጪው የምታገለግሉ ሰዎች አሉ። ስራሽን ግስ ስትጠይ ሁሉንም ነገር ያስጠላሻል። መልካም ትሪትመንት ከውስጥ ይሻላል። እውነት ነው። ብዙ ጊዜ አራት ኪሎ የሚታወቀው በጥሩ መስተንግዶ፣ በተለይ አንተና ፋንቲስ የተለየ መስተንግዶ ነው ብለው ነው እና ብዙዎችም የሚመሰክሩት እኔም የሚመሰክረው ማለት ነው። ትክክል። ሌላ ጥያቄ፣ ቢዚ ነህ ብዙ ነገር እንዳላረጋብህ። አራት ኪሎ የሚለው ስምኬት መጣ። የአራት ኪሎ ልጅ ነህ። ፋንቲስ የአራት ኪሎ ልጅ ነህ። እሷ የአራት ኪሎ ልጅ፣ እኔ ደግሞ አራት ኪሎ ያደግኩኝ ልጅ ነ ባልወለድበት ነው፣ እሷ ተወልዳለች፣ እኔ አድጌ። ስለዚህ ስሙ የወጣው ከዛው ከሰፈራችን ከነበረን ሱቅ ነበረኝ እዛ አራት ኪሎ ስጋ ቤት፣ እኔ በዛ ስም ነው የወጣ። አገር ቤትም ስጋ ቤት ነበረ፣ እኔም አያቶቼም አባቴም ስጋ ነው የምንነግርሽ። ሶስት ጀኔሬሽን የተሻገረ ቢዝነስ ነው። እንግዲህ ልጆቻችን የስሩታዊት ቤት ባናውቅም እኛ ጋር ደርሰዋል። በዚህ አጋጣሚ ድሮም አገር ቤት መሰረቸዋለሁ፣ ስስብር ስጋ እንዴት ነው አገር ቤት እዚህ ለአንተ የሚሰጥልህ ስጋ የካናዳ ስጋ ሞር የተሻለ ስለሆነ ነው። ምክንያቱም በደንብ ተመርምሮ ከብቶቹ በስርዓቱ አድገው በስርዓቱ ሕክምና ተደርጎለት ነው የዚህ ሀገር ስጋ ለገበያ የሚቀርበው። ኢትዮጵያ ግን ድሮ ኮንትሮባንድም እየታረደ ይቀርብ ነበር። እንዲሁም ከብቶች ምን ጊዜ ጤናቸው ያን ያህል ምርመራ ይደረግላቸዋል የሚል እምነት ብዙ የለም። ስጋ ማለት ካናዳ በኔ ይላል በጣም ቆንጆ። ለዚህም ነው እንደዚህ ያማረ ቆንጆ ስጋ ሁልጊዜ ለከስተመሮች የምታቀርብላቸው ማለት ነው። እኔ የምበላው ነው ለከስተመሮች የምቀርበው ማልበላውን አላማ። ስለዚህ ሰዎች ከእንግዶች ከደንበኞች ከአራት ኪሎ ሲመጡ ምን ያገኛል? ሁሉ ነገር የሚያጡት ነገር የሰው ልጅ ዋናው እህል አይደል መከባበርና መደጋገፍ ነው ወሳኝ። ሁሉ ነገር አለ ቆንጆ፣ ቃ ማለን ቆንጆ መስተንግዶ ነው ከስተመሮች የምታስተላልፈው መልእክት ከባልጭ መልካም እንኳን አደረሳችሁም። ሊሆን ይችላል እኔ አሁን የምለው ነገር ሻይ ቡና በሉና ሄዱ እባካችሁ። እንኳን አደረሳችሁ እዚህ ያለውን ሰው ነው ማስደሰት። ለከስተመሮቼ መልካም በዓል ወዳችኋለሁ። አትችሁ በእናንተ ነው እዚህ የደረስ ነው። የሚቀጥለውን አብረን እንጓዛለን። የደስታ የፍቅር የሰላም እንዲሆንላችሁ እመኛለሁ። በዓሉ መላው ለኢትዮጵያ ሕዝብ ለክርስትና እምነት ተከታዮች መልካም እንዴት ናችሁ? ስታን እምነት ያላችሁ በሙሉ እንኳን አደረሳችሁ። ቀላችን ኑል እኛ አራት ኪሎ ልጆች ነን እንፈልጋችኋለን። መልካም መስቀል ይሁንላችሁ። አመሰግናለሁ። አደረሰን ዛሬ አራት ኪሎ ምን እግር ጣለቅ ያው እንደ ሁልጊዜ ሁሉ አራት ኪሎ ለመመገብ መጣለሁ። ያው ትላንትና ጥራቴን በልቻለሁ። ዛሬ ደግሞ እንደዚህ የረፍት ቀናችን ነው። የረፍት ቀናችን ጊዜ አራት ኪሎ ልንጎበኘዋለን። እንደዚህ እየመጣ ምንም መንቀባለን። ብዙ የሐዋሳ ልጆች አለን። የሐዋሳ ልጆች ምን ባይዘው? አዎ በዓልም በደንብ ነው የሚከበረው። አዋሳ አካባቢ፣ ደቡብ አካባቢ የመስቀል በዓል በደንብ ነው የሚከበረው እና እንደ ሀዋሳ ልጆች ሙሉ ሐዋሳ ልጆች ማለት ትችላለሽ። በእኛ ጀማ ውስጥ በተለይ የሎጊታ አካባቢ ልጆች ሁሉ ጊዜ እዚህ ቤት ተጠቃሚዎች ናቸው። ሁለት ጊዜያችንም ብዙ ጊዜ መንገጋ ሳመጣ እንቀር መንገን ሳጎበኙ ዛሬ ደግሞ ስፔሻል ቀን ነው፣ በዓል ነው። አራት ኪሎ አምስተኛ ዓመት በዓላቸውን ያከብራሉ። መስራቾቹ ናችሁ አሉን። እንግዲህ እዚህ አራት ኪሎዎች አዎ፣ መንጌ ደንበኛችን ነው። አመ ያለፉትን አምስት አመታት ያክል እንዳልኩሽ ነው መንጌ። በዛ ላይ ሶሻል ነው እንደዚያውም፣ ዋጋው ፌር ነው። አራት ኪሎ የሁሉንም እንትና ገቢ አገናዘበ ነው እንደዚህ ስላል ሌላቸው ላላቸው ዛቸውን የማይጎዳ ሂሳብ ስለሆነ መንጌ እንደዚሁ እንደበርከት ያለ መንገዴ ሳቀርብልሽ እንደዚህ ያለ ነው። እና ብዙ ልጆች ይጠቀሙታል። አዳዲስ የመጡ ልጆች በፌር በሆነ ዋጋ ስለሚያገኙ ይጠቀሙታል ብዙ ጊዜ። ከዛ በላይ ደግሞ መንጌ ሶሻል ነው። ምንም ኢትዮጵያ ውስጥ የትም ቦታ መተሽ ምን ማያቀው ቦታ የለም፣ ማያቀው ቋንቋ የለም። ሁሉም ቦታ እንት ሊሻልና ብዙ ሰዎች ሰው መንጌ ለዛ የሚመጡት ይመስለኛል። እኔም ቅድም እንደዛ ስል ነበር። አራት ኪሎ መጥተክ ወዲያው አዲስም ብትሆን ቤተሰብ ነው የምትሆነው። እንደ ቤተሰብ ነው ኮምፎርታብል ተው ያደርግሃል። ልክ ነው። ፋንክሽን ፋንክሽን ነች መንጌ። መንጌ ነው። እንዲሁም በድሉም ሁሉም ጸሐይ ውስጥ ይለይ ብታያት፣ ሶሻል በጣም ቤተሰባዊ እንትን አላቸው። እንደ ቤተሰብ ሁሉም ሰው የስሙ በቃ አብዛኛውም ሰው በየስም ነው እየጠሩሽ ልክ እንደ ቤተሰብ፣ ቤተሰብ ነሽ። አንድ የተመጣሽ በኋላ እንትን የምትይው ያ ነው። ከዛ በላይ ደግሞ ቅድም እንደነገርኩሽ ለመንግስቱ፣ ልክ እስኪ ከየትም አቅጣጫ ኢትዮጵያ ውስጥ ማያውቀው ቦታ የለም ማያውቀው ሰፈር የለም። እስከ ሰፈር ነው የሚነግርሽ። በቃ ቤተሰቡ ትሆኛለሽ፣ ይነግርሻል የአካባቢሽን ምናምን ነገር ሰፈርሽን እኔ ከማውቀው በላይ ሐዋሳን እንዴ ወይ የነበሩ ከኛ እድሜ በፊት የነበሩ የጠፉ ነገሮች ሁሉ ነገርኛ እና መንግስቱን ያንን ለማዳመጥ እራሱ ሮጠች ወጣሽ፣ ተመቻለች መንግስቱ ጋር። ከዛ ውጪ ግን ምግቡ ግን እንዳልኩ ነው። የሆነ ዋጋ የስ እንትን ነው ለሌሎች መትረፍ አክቹአሊ እንትን ቢዝነስ ከራስ ባለፈ እንደዚህ ሌሎች ሲተርፊም ደስ ይላል። ሌሎች ሰዎች ተደስተው ሲወጡ ወይ ሳበን ተደስተው ሲወጡ ጥሩ ነው። ሌሎች መትረፍ ጥሩ ባገልጠም በጣም ቆንጆ ያው እኛም እንግዲህ ከብዙዎቹ የሰማነው ይሄንን ነው። አራት ኪሎ እንግዲህ መልካም መስቀልና የአምስት አመት በዓላቸው ይሁንላቸው እያለ እየተመኘ ነው። አንተ እስኪ የምትለው ነገር ካለ ለእነ መንጌ በኋላ ቢደውም ማየታቸው አይቀርም። መንጌን ፋንትሽን የቤቱ ድምቀት የአራት ኪሎ ይሏታል እና እስኪ ምን መልክት አለ እምታስተላልፍላቸው? አክቹዋሊ በአምስት ዓመት ውስጥ ብዙ መውደቅ መነሳቶች አሉ። ብዙ ሰዎች በጊዜ ትናንትና ምን አለኝ መንጌ ሙሴ ላይ እንደሚለው ብቻ እግዚአብሔር አምላክ ከአንተ ጋር ይሁን ነው የምለው። እስካሁን የነበረ እግዚአብሔር ከአንተ ጋር ሁን፣ እግዚአብሔር ይርዳው፣ ከዚህ በላይ መከናወን እንመኝለታለሁ። እናመሰግናለሁ። በጣም እናመሰግናለን። እኛም መልካም ጊዜ መልካም በዓል ተመልካቾቻችን፣ እንዳያችሁት እነ መንጌ ቤት እነ ፋንትሽ ጋር ቤቱ ግርግርም ቢሆን በጣም የስራ ቦታ ስለሆነ ብዙ ያየናቸውን ነገሮች ለመቅረጽ ብንቸገርም በዓሉን ግን እንደዚህ በደመቀ ሁኔታ ከአምስተኛ ዓመት በዓላቸው ጋር በማድረግ ልዩ የምሳ ግብዣ ለከስተመሮቻቸው ለደንበኞቻቸው ሲያስተናግዱ ነው የዋሉት። ዛሬ እንግዲህ ተመልካቾቻችን እኛም ከሞላ ጎደል ያየነውን ልናካፍላችሁ ሞክረናል። ለዛሬ እንግዲህ መልካም ጊዜ፣ መልካም በዓል እያልን ስንሰናበታችሁ ለአራት ኪሎም፣ ለመንጌም፣ ፋንትሽ ለሁሉም መልካም የስራ ዘመን ከዚህም ከአምስትም ዓመት በላይ አስርም ሀያም ሰላሳ ዓመት አብረን እንጓዝ። መልካም የስራ ዘመን ይሁንልን እያለ እየተመኘን ነው። ሰላም ሁኑልን። መልካም ጊዜ መልካም በዓል ማሚንኝ ተጓሮች